እርስ በራሳችን እዚህ ኦኬ፣ ግን እቺ ፊንገር ሾ የምትባል ሸሙጣል እያለች ሰው መቼ ሰላም አይሆንም። እግዚአብሔር የስራዋን ይስጣት እንጂ፣ ለነገሩ የስራዋን እየሰጣት ነው። የስራዋን አንዱን ከአንዱ እያጋጨች አንዱን አንዱን ከአንዱ እያጋጨች ያልተባለ አለያለች። ኢቭን ራሱ በዚች በስፋሳ ሴት የሆነ ሰው ሁላ ጣጣ ውስጥ ነው የሚገባ። ምን አሁን አንቺ ደግሞ ዳይቦ ብለሽ እንትን ምንድን ነው ስሙ? ስም ቀይረሽ የመጣሽ አሁን የዚህ ሰውዬ ስም ምን ስለሰራ ነው ምን ስለሰራ ነው መጥቶ ከአንድ ሴት ጋራ እዚሁ ሲንዞለዞልና ሲንጠለጠል በጊፍት ሴት አፈቀረ ጥፋቱ የሱ ነው የማይተማመንባትን ሴት ደሃ ስለሆነች ብቻ በቃ አጠቃላይ እነሱ የሚያየት ምንድነው እኛ ፊሊንግ ቴስት ምናምን የሚባል ነገር ያለን አይመስላችሁም በነገራችን ላይ በብር ሊገዙን ይፈልጋሉ። ለስሙ አውሮፓ ውስጥ ያደገ ነው። ያው ሲጀመርም አፍጋኒስታን ምናምን ፓኪስታን ነው አፍጋኒስታን ነው። ጋይስ እውነቱን ልንገራችሁ፣ እኛ እንስሳዎች አደለም። ሬስፔክት ይገባናል። ኦኬ ምናልባት ብር ፈልጋ ልታዋራ ትችላለች። ብር ፈልጋ ልታናገራ ትችላለች። ብር ፈልጋ የሆን ነገር በብር ውስጥ ወይ በሆነ ስም ቤት ልትገባቸው የሆነ ታይ ነገር ወንዱም አልፈልግም ቃል ሴትም አልፈልግም ቃል አልፈልግም ጭራሽ እሱ ከኛው ጋር ሆነው እሷን ወግኖ የሚሳደርበትን ነገር ሳስበው በፖለቲካው ሳይሆን ብቻ ልዩነታችን እንደ ሰው ራሱ ተለያይተናል ማለት ነው። ብሄር ብቻ ሳይሆን የግለሰብ ጸብ ያ ዘርበል ከዚህ ማለት ነው ያለብን ዘርበል ያ በፍቅር የሚያናገር ከሆነ በፍቅር እንሞክራለን በባህላችን ከወደድካት ከፈለግካት ፍቅር ከያዘ እስቲ እንጠይቃታለን። አይ ፍቃደኛ አደለች፣ በቃ አንተ ምንም ትሁን። ይሄ ሁሉ ቁጭ ብሎ እንዲያማ ራሱ መፍቀዳችን ስለሷ ልክ አለ ችግር እናዳምጠናል። ችግር አለብህ ሄድና፣ ህግ የህግ ቦታ አመልክት አለ። ምክንያቱም እኛ ምርጥ ምርጥ ጠበቃና ጥሩ ቤተሰቦች አሉ። ይህን ያህል የሚያሳስበን ነገር አይደለም። ገባችሁ እና ብዙም ባትጨነቁበት ጥሩ ነው። ብዙም ግን እናሳዝናለን እኛ በተለይ እናሳዝናለን። አሳፋሪዎችም ና አፈዛኞችም አሁን ይሄ ሲፈልግ ሶስት ሰዓት ይቀመጥ ሲፈልግ አራት ሰዓት ይቀመጥ። እኔ ጂጂ እንደሆነ አሁን ሳላስበው ለካ እንትን ኦክሲዱ አልቆኛል ይሄ የመበጠጫና ቀለም ራሱ ነገር ነው የሚቀባው እንጂ ልክ አልቋል። እጅሽ ነካክቷል ቀለም። አይ ቀለም ሳይሆን ፓውደሩን ነካክቷል። ታጠባል። እሺ ማማ ቤት ይሁን። ተው ተው ተው። ብስጭት ጥሩ አይደለም። ቂም ትይዝባችኋለች። በዚህ ሰዓት እችልሽ ብቻዋን ነው ፋይት እያደረገች ያለችው። ስሟ እየጠፋ ነው ያ እናንተ ከስር ከስር የምታራግቡት ሰዎች፣ ፕሊስ ፕሊስ ከእሷ ጋር ኢድዬ እንዴት ነሽ? ምን አገባን? አማክረና አለች። ምን ስለሆንክ ነው የምታማክር? የሀገር ጉዳይ አይደለም፣ የሃይማኖት ጉዳይ አይደለም፣ አንተ የእሷ ተከታይ አይደለም። ስለዚህ ይህንን ማስተያየት እንድትሰጥኝ አማክረንሀል? ፈቅደንላል? አማክረን አለችኝ። አንተስ ማን አባ? ትርፍ ነገር አትናገር ነው። ስለዚህ የሄጋ አትናገር ነው እያልን ያለ ነው።